ህይወት ሳትቀድማችሁ ቀደሟት። ታዋቂዋ የዓለም ሀብታም ዲዛይነር እና ጸሐፊ ክሪስዳ ሮድሪጌዝ በካንሰር በሽታ ከመሞቷ በፊት ማስታወሻዋ ላይ እንዲህ ብላ ጽፋ ነበር። በዓለም ላይ አሉ ከሚባሉ ውድ መኪኖች ውስጥ አንዱ በእኔ ጋራዥ ውስጥ የተቀመጠ ነው። አሁን ግን በዊልቸር ነው የምንቀሳቀሰው። ቤቴ ውስጥ በምርጥ ዲዛይነሮች የተሰሩ ውድ የሆኑ የሚያማምሩ ልብሶችና ጫማዎች አሉኝ። አሁን ግን ከሆስፒታል በተሰጠኝ ስስ ጨርቅ ነው ገላይን የሸፈንኩት። ባንክ አካውንቴ ላይ ከበቂ በላይ ገንዘብ አለኝ፣ ግን እሱን አሁን ልጠቀምበት አልችልም። ቤቴ ፓላስ የሚባል አይነት ነው ግን እኔ አሁን ሆስፒታል ውስጥ በምትገኝ ትንሽ እያልጋ ላይ ነው የተኛሁት። ከአንዱ ካንዱ ባለ አምስት ኮከብ ሆቴል እንዳሻኝ ወደ አንዱ አምስት ኮከብ ሆቴል እንሸራሽር ነበር። አሁን እዛው ሆስፒታል ውስጥ አንዱ የላቦራቶሪ ክፍል ወደ ሌላኛው ላቦራቶሪ ክፍል በመመላለስ ግዴታ ሆኗል። በየቀኑ በመቶዎች የሚቆጠሩ ሰዎች ፈርሜ የለን ብለው እንዳላጨናነቁኝ፣ አሁን ግን የሚያክመኝ ዶክተር እንኳን አንድም ቀን ፊርማዬን ጠይቆኝ አያውቅም። ጸጉሬን የማስውብበት ውድ የተባሉ ሰባት አይነት አልማዞችና ወርቆች ነበሩኝ። አሁን ግን ይህንን ማድረግ አልችልም፣ ምክንያቱም ጸጉር የለኝም። በግል አውሮፕላኔ ዓለም ላይ የፈለግኩበት ቦታ ብቻዬን መሄድ እችል ነበረ። አሁን ግን ለመናፈስ ፈልግ እንኳን የግድ የሁለት ሰዎች እርዳታ ያስፈልገኛል። በቀን በቀን ብፌ በሚባል አይነት የተመረጡ ምግቦች እንመገብ ነበር። አሁን ግን በቀን ሁለት ፍሬ ታብሌትና ትንሽ ጠብታ ጨው ነው ማታ የምወስደው። ይህ የዕለት ተዕለት ምግቤ ነው። ይህ ሁሉ ሀብትና ድሎት ግን እኔን ከበሽታዬ ሊያድንኝ አልቻለም። እውነተኛ ሕይወት ማለት ከፈጣሪ ጋር መኖር ለትእዛዙም መገዛት ነው። ሕይወት አጭር ናት፣ ሳትቀደማችሁ ቀደሟት ትላለች።